አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት አላችሁ ልኝ? እንዴት ከረማችሁ? ከእኔ ጋር አልሐምዱሊላህ ደህና ነኝ። ዛሬ ይዤ መጣሁላችሁ ትሁትና ክፍል አርባ ሰባት ይዤ መጣሁት ማለት ነው። እስኪ ስገቡ ላይክ ሼር እያረጋችሁ ግቡ ቤተሰብ ተጠጥቼ ያለሁኝ አይደል እንግዲህ ያው ታውቃላችሁ፣ ኔትወርኩን ያስቸግረኛል እንግዲህ ዛሬ ብቅ ብያ ያለሁ። ተባበሉ እስኪ ላይክ ሸር እያደረጋችሁልን፣ ላይክ ሸራችሁልኝ ያን ጋር ትወዱካላችሁ ብዬ ተስፋ ላይ ስለ ትሁትና ክፍል አርባ ሰባት ነው ይዤ የመጣ ሁላችሁ ሁላችሁም እንግዲህ ዌልኮም ብያለሁ፣ ፋሚሊዎቼ

ምትወዱ ሁላችሁ ማለት ነው። ላይክ ሸር ያረጋችሁ በላይክ በሸር አሳውቁ ነው። እሺ ቤተሰብ ላይክ ያረጋቸው። ቤተሰብ በላይክ በሸር ግቡ። ላይክ ሸር አርጉ

ላይክ ሸር አድርጉ። ቤተሰቡ ትሁትናን ክፍል አርባ ሰባት ነው የመጣሁን። ላይክ ያረጋ ሰፖርት እያረጋችሁኝ አበረታቱኝ ላለሁኝ አህለን ብለናል። ያው ለማብራራት እንሻላ አብራራለሁኝ ማለት ነው። ግቡ ብቻ ገባበሉ አብራራለሁኝ ዋናው ላይክ ሸር ታደርጉልኝ ዛላልሁኝ ቤተሰቦቼ፣ ሳህለን ዛሬ እንግዲህ በቀጥታ ልምጣላችሁ ብዬ በቀጥታ መጥቼ ያለሁኝ። ገባገባ እያላችሁ ገባገሉ፣ ሸርማርጉ ላይክ ማለት

ቤተሰብ ነገራችን ላይ ማለት ነው፣ ኔትወርኩ በጣም ያስቸግረኛል። ላይክ አርጎ ሸር አርጎ ተው፣ ላይክ ሸር አርጎ ትናን የምትወዱት ሁላችሁም ማለት ነው፣ ላይክ ሸር እያደረጋችሁ ቴንኪ ዩ ሶ ማች አመሰግናለሁ።

ሰላም፣ ሃይማኖት እስኪ ታፕታፕ ያረጋችሁ ግቡ። እስኪ ኧረ ተው፣ ላይክ ሰብስክራይብ ያረጋችሁ ሸር ያረጋችሁ። ገባለ አለን አለን። እስኪ ግቡ ግቡ ግቡ። ለቤቴ አዲስ ለሆናችሁ አለን ወሰን አለን ወመርሐባ ብለናል። ቲንኪዩ ቲንኪዩ አታታ ብያወረጣ እስከ ታታ በርኩሽ ተውል ወጣ ነው። እስኪ አንዴ ላይክ አድርጉኝ። ያው ኔትዎርክ ስለሚያስቸግረኝ ቶሎ ቢል ወጣ ነው ማለት ነው። ቤተሰብ ተው ላይክ አድርጉልኝ። ግን ላይክ አድርጎሽ ቤተሰብ ቤተሰብ በጣም አመሰግናችኋለሁኝ። ቤተሰቦች ላይ ከእሸር ምታረጉልኝ ምታበረታትኝ በጣም ከልብ አመሰግናለሁኝ። ሁላችሁን በያላችሁበት ሰላማችሁን ይብዛልኝ። ቤተሰብ ስለነበረን ቆይታ እጅጋር ከልብ አመሰግናለሁኝ።